ውቃቸው አውቃቸዋለሁ ያልኳትን ልጅ እየጠበቅኩ ነው። በጣም ወዳት ልጅ በጣም ማከብራት ልጅ ስትመጣውላችሁ የምታዩት ይሆናል። እኔ በጣም ኛውም ከቀመሜ ጋር ነው የመጣሁት ከእሷ ጋር ፈታ ለማለት ዛሬ እንግዲህ በጉጉት ሲጠበቅ የነበረው የሃይሚና የብሩክ ቪዲዮ ተለቋል ማለት ነው። በሰአት ነው የለቀቁት። በጣም ደስ ይላል። ብዙዎቻችሁ ተጨንቃችሁ ነበረ። ከትናንቱ ቪዲዮ አንጻር ብዙዎቻችን ሌላ ነገር አስበን ነበር። እንግዲህ እነሱ የመጡበት ቪዲዮ ደግሞ አይታችሁታል። እጅግ በጣም ያልተጠበቀ ነገር ነው። ብሩክ እንግዲህ በጣም የሚወዳት በጣም የሚያከብራት ልዩ የሆነች ሌላ አዲስ ሰው ልተዋወቅ ነው ብሎ እንግዲህ እጅግ በጣም እያጓጓን ሲያስጠብቀን ቆይቶ ነበረ ቪዲዮ ላይ ማለት ነውና እንግዲህ ቪዲዮውን በትክክል አይታችሁ እስከ መጨረሻ አይታችሁ ከሆነ አሪፍ ኮመንት ጽፋችኋል ማለት ነው። አቋርጣችሁም የምታዩ እንግዲህ ተበልተናል ማለት ነው። ስለዚህ ብሩክ በጣም የሚወዳት የሚያከብራት፣ ቆንጅየዋ፣ ጠንካራዋ ልጅ ማን እንደሆነች እንግዲህ መጨረሻ ላይ እውነቱ ወጥቷል ማለት ነውና ሀይሚና ጎራ እንግዲህ ብሩክ ቃሉን ፈጸመ። ድሬዳዋ ገብተዋል ማለት ነው። በጣም ደስ ይላል። እውነት ለመናገር ዋ የምር አልጠበቅነም ማለት እንግዲህ ሁለት ቃላቶችን ነበር የገባ ብሩክ። አንድ ልደቷን ማክበር። ልደቷ እንግዲህ በጊዜው በዚያ ፕራንክ ጊዜ አልተከበረም ነበር፣ በሌላ ግን በሚያምር ሁኔታ አክብሮላታል። አንደኛውን ቃሉን ፈጸመ። ሁለተኛ ደግሞ 250 ሺህ ስትገባ የሆነ ቦታ ውስጃ ዝናዝናሻ አለው ብሎ ነበር። እሱን ነገር በጉጉት እየጠበቅነ ነበር። አሁን ላይ ግነት እሱ ነገር ሳይሆን የብሩክን ልደት ነበር እየጠበቅን የነበር የውሱ ገና ስለሆነ አሁን ብሩክ ይሄው ቀድሞ በቃ እኔ ቃሌን ቃሌ የገባሁትን ሁለቱንም ካላሳካው እንቅልፍ አይወስደኝም ብሎ እንግዲህ ዛሬ ሀይሚን እና ሚፍታም ሆነው ድሬዳዋ ገብተዋል ማለት ነው። በጣም በጣም በጣም ደስ ይላል ቤተሰብ የምር ማለት ነው። ምክንያቱም ብዙዎቻችሁ የጨረቃ ቤተሰቦች በሌላ መንገድ እንዲያሰብለ ነበርና። ምክንያቱም የትናንትናው ቪዲዮ ትንሽ ያምታታ ነበር። ቡራ ስልክ አይመልስም የሚል ሀሳብ ነበር ሀይሚ ያንጸባረቀችው። ብሩክ እንግዲህ በቃ ሄደም የሚል ነገር በቲክቶክ ላይም ጥሏት ሄደ፣ ወደ ሌላ ሴት ሄደ ምናምን ነበር ሲል ነበር። ብሩክም እንግዲህ አይታችኋል። ከመጀመሪያው እስከ ተወሰነ ደቂቃ ድረስ በጣም አጓጉቶን ነበርና እንግዲህ ያቺ ቆንጅዬ ልሽ በብሩክ የምትወደድ በብሩክ ትልቅ ቦታ ያላት ብሩክ የሚወዳት የሚያከብራት፣ የሚያፈቅራት ልሽ ማነሽ ካላችሁ እንግዲህ ቪዲዮን አይታችሁታል፣ ሀይሚ ናት ማለት ነውና እኔ እውነት ለመናገር እንዴ ብሩክ ምን አስቦ ነው እያልኩኝ ነበር። እየጠበቅኳት ነው ምታዋወቃት ልጅ ምናምን ሲል እንዴ፣ ወን ይሄ ነገር እንዴት ሊሆን ነው? ኢቭን እንኳን ለፕራንክ ቢሆንም ከባድ ነው፣ ከሀይሚ ውጭ ወደ ውጭ እያልን ነበርና እንግዲህ በመጨረሻም አይታችኋል ማለት ነው። ሃይሚ ቆንጆዋን ነው እንግዲህ የቀጠረ ማለት ነው ነውና ያው ለመዝናናት ሂደው እንግዲህ እኛን ኦዲየንስን ነው ብሩክ እንግዲህ ፕራንክ ያደረገልን ማለት ነው። በጣም ማለት ነው። እና እንግዲህ ብዙ ነገር ብዙ አዳዲስ ነገሮችን ሰምታችኋል ብዬ አስባለሁ። ሀይሚና ቡራ ከዚህ በኋላም በአዳዲስ ነገሮች እንደሚመጡ እየሰማችሁ ነው። የሚመጡባቸው አንቀጽርስ ወይም ደራሲው እንግዲህ የሚኮ ድርሰት በእና ሀይሚ የዩቱብ ቻናል ይለቀቃል ማለት ነው። እና ከዚህ በኋላ የምንሰራቸው ምርጥ ምርጥ ነገሮች፣ ድርሰቶች እንግዲህ በእሱ ዙሪያ እያጠነጠነ ብላ ሀይሚ እንግዲህ የሆነ ሚስጥር አውታለሽ ማለት ነው። ብሩክ ደግሞ እንዴት ነገሩን ሳናደርግ ሚስጥሩን ትዘረግብ ያለሽ እያለ ነው። ምክንያቱም እናደርገዋለን ያልነው ነገር ላይ ሆን ይችላል። ሶ አድርገ ነው ተግብረ ነው ስናሳይ ደግሞ ደስ ይላል ለተመልካች፣ በተግባር ስናሳይ ደስ ይላል የሚለውን ነውና፣ ብቻ ሀሳባችሁ አሪፍ ነው። ከሚኪ ጋር ከሰራችሁ እጅግ በጣም ትለወጣላችሁ። ምክንያቱም ሚኪ የሚሰራቸው ድርሰቶች፣ የሚጽፋቸው ነገሮች፣ የሚሰራቸው ቲክቶክ የሚያዘጋጃቸው ቪዲዮዎች እጅግ በጣም የሚያስተምሩ ናቸው፣ ልብ ብሎ ላየውና። ስለዚህ በሱ ዙሪያ የምትመጡ ከሆነ በጣም ደስ ይላል። ማለት ከሱ ጋር አብራችሁ መሰሩት የምትደርሷቸው ነገሮችና ስለዚህ በአዳዲስ ስራ ይመጣሉ ማለት ነው ከዚህ በኋላ ብሩክ እንግዲህ ብዙ ነገሮችን አቅደናል እሱን ነገር ለማሳካት ደፋ ቀና እያልን ነው ብሏል። ሀይሚ እንግዲህ ው ወደ ቲማቲም ነው ስለምትል ይችን ነገር አድርሳናለች። እናመሰግናለን። ደስ ይለናል። እኛ እናንተ ስታድጉ ስትለወጡ በጣም ነው ደስ የሚለን አይደለም። እናንተ እናንተ ራሱ ለሌላ ሰው ቻናል ከፍታችሁ ሰብስክራይብ አድርጉ ስትሉ እኔ በደስታ ነው እግዚአብሔርም በደስታ ነው። ሰብስክራይብ ማድረጋቸው ቪዲዮቸውን እያየው ማለት ነው። ምን ችግር አለው? ይለወጡ፣ ይደጉ፣ ይለፍላቸው። በቃ ሌላም ሰው ይርዱ ማለት ነው። ስለዚህ ሚኮንም ሰብስክራይብ አድርጉት ብሏል ብሩክ ቻናል ላይ ፒን ይደረጋል። ሀይሚን ፒን አድርገዋለች። እና ቤተሰብ ያላረጋችሁ ቤተሰብ አድርጉት ሚኮን ማለት ነው። እንግዲህ ሀይሚና ብሩክ በድሬዳዋ ዘና ፈታ እያሉ ነው። እጅግ በጣም ማለት ነው። ሙዚቃው ደግሞ የዛሬ ሙዚቃ ሰማችሁት ልብ ብላችሁ ማለት ነው። እና ዋው እያለው የዛሬ ሙዚቃ ደስ ይላል ማለት ነው። የሀይሚና የብሩክን ሁኔታቸውን በደንብ ስለሚያንጸባርቅ ማለት ነው። እና እጅግ በጣም ማለት ነው። ስለዚህ ጨረቃ ቤተሰቦች እንግዲህ በሌላ ሳይት ተረርተ ነው። ከትናንቱ ቪዲዮ አንጻር ሌላ ነገር አስበን ነበር እና ዛሬ ግን እነሱ የመጡት በምርጥ ሁኔታ ነው። እንግዲህ እነሱ ያው በድሬዳዋ ዘናፈታ እያሉ ለስንት ቀን እንደሆነ በይታወቅ ከበዓል በፊት ዘናፈታ እንበል ብለው ነው ብለዋል። በጣም ደስ ይላል። ብሩክ አብራረው እንግዲህ ቃሉን አክባሪ ይሄው በቃ ሁለት የገባቸውን ቃላቶች በተግባር ፈጸመ ማለት ነው እና እንግዲህ ሲቀጥል ደግሞ የቦራን ልደት ነው የምንጠብቀው እንዲሁም ደግሞ ሶስት መቶ ሺህ እንዲገባ ገፋ ደገፋ አድርጉት። ሃይሚየንም 250 ሺ አስገቧት ብሏል ብሩክ። ሁሌም ይላልና 250 ስገባ ነበር ሰርፕራይዙ እያለሽ ነበር ሃይሚ ዛሬ። ብሩክ ደግሞ ዋናው መዝናናትሽ ነው እንጂ ችግር የለውም 250 ትገብ ያለሽ ብሏል ማለት ነው። ጨረቃዎች አይለያችሁ ፈጣሪ።